እንግዲህ የኬክ እንትን እየሰራን ነው። ይሄ እንቁላል፣ ወተት፣ ሱካር ነው እዚህ ጋ ማለት ነው። ወተቱ ይሄ ነው። ካንዲያ ምርጥ ወተት ነው ይሄ። ፉልፋት ማለት ለኬክ የምትጠቀሙት አሁን እንደዚህ አይነቱ ፉልፋት ሁለት ቅባታማ ማለት ነው እዚህ ጋ ብርቱካን ፈቀፋቂ ያለው ብርቱካን ፈቀፋቂ ነው። እዚህ ጋ የጨመርኩበት እንቁላል። ይሄን እንግዲህ አሁን በኦቨን ሳይሆን በድስት መጋገረው ኬ ማለት ነው። በድስት ነው መጋገረው ከሱካር ከሱካርና ከዘይቱ ጋር የሚበቃኝን የሚበቃኝ ዱቄት እጨምርበታለሁ። ዱቄቱ ይሄውና፣ የምጠቀመው ዱቄት ይሄኛው ዱቄት ነው የምጠቀምበት ማለት ነው። ዱቄቱ ይሄ ነው። ዱቄቱ ይሄ ነው የምጠቀመው ማለት ነው። እና በእጅ የሚሰራ በቀላሉ ለልጆቻችሁም ቢሆን ለራሳችሁም ቢሆን ግዴታ ኦቨን ላይኖራችሁ ይችላል። እኔ አሁን ኦቨን አለኝ ግን ምን ያለውበት ሀገር መብራት የለም። እንትን ነው ሞተር ነው መብራት በቀን የተወሰነ ሰዓት ነው የሚሰጠን ማለት ነው። እዛ ይሄ በእጅ የሚጋገር ገቶ ነው ወይንም ኬክ ገቶ ወይንም ኬክ በእጅ የሚጋገር ገቶ ነው ማለት ነው እና ግዴታ በደስታችሁ አድርጋችሁ መጋገር እንደስች አድርጋችሁ ደስ እያላችሁ ገልበት እያደረጋችሁ መምቻም ላይኖራችሁ ይችላል። ግዴታ አይደለም ኬክ ለመስራት ወይም መምቻ ያስፈልገኛል፣ ይሄን ያስፈልገኛል እያላችሁ ኬክ እያማራችሁ እንትን እንዳትሉ። ኬክ ካማራችሁ ቤታችሁ በቀላሉ መስራት ትችላላችሁ ማለት ነው። በቀላሉ ማለት ነው። ግዴታ አይደለም መምቻ፣ የኬክ መምቻ ላይኖራችሁ ይችላል። የተሟላ ወቨን ላይኖራችሁ ይችላል፣ በተለይ ኢትዮጵያ ውስጥ ያላችሁ ሰዎች በቀላሉ ለልጆቻችሁ ለራሳችሁ እንደዚህ በቀላሉ ሰርታችሁ በቃ ኬክን መመገብ ትችላላችሁ። ግዴታ መምቻ ምናምን ምናምን የሚባለው ነገር ለሀብታሞቹ ነው፣ ከሌለ ግዴታ አይደለም እና በቀላሉ ኬክን ቤታችን ውስጥ መስራት እንችላለን። እንደ ራሳችን በከሰል አድርጋችሁ መስራት ትችላላችሁ፣ ከሰል ላይ አድርጋችሁ ሳቱን እንዳይበዛ ቀንሳችሁ በደስታችሁ አርካችሁ መጋገር ትችላላችሁ። ሰው ልጅ እንደ ቤቱ ሳይህ እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ለዛ ይሄው እዚጋ ፔኪንግ ፓውደር አለች። ይ ዘርፍ ሳን ደር ኒላ አሪጌበታለው ኒላ ላሳየቸው አጌበታለው እ ሰውን ደቤቱ መኖር ይችላል። በትንሽ ገንዘብ ግዴታ ልጅ ኬክ አማሮ ብለን በሀገራችን በጣም ውድ ነው። እንደገና ቤት ውስጥ የሚሰራ ኬክ እና ውጭ ዝም ብሎ በቃ ክሬም በምልቅቀቅ ያለ በክሬም እንትን ያለው እንትን ገዝተው ህፃን ከመመገብ ልጆችን ከመመገብ ቤታችን ውስጥ እንደዚህ በቀላሉ በቀላሉ አድርገን አንድ ኪሎ ብንገዛ ብዙ ጊዜ ኬክ መጋገር እንችላለን። አንድ ሊትር ወተት ብንገዛ ብዙ ጊዜ ፍሪጃችን ውስጥ አድርገን አይበላሽም። ፍሪጅ ውስጥ ከሆነ እስከ ማለት መጋገር እንችላለን። እንደዚህ አድርገን አሁን አቀላቅለን ኬካችንን በቀላሉ መጋገር እንችላለን። አሁን ይሄ በድስት ነው መግረው። እኔ በቃ በድስት ለቡና ቁርስ፣ ለተለያየ ነገር ግዴታ መምቻ እኔ መምቻ አለኝ። ግን በእጅ መስራት ይቻላል። ግዴታ አይደለም። እንዴት ነው? በእጅ ሰው ልጅ ቤት ውስጥ ማንኛውም ነገር ባለበት አካባቢ ላይ የሆነ የፈለገውን ነገር ሰርቶ የመብላት እንዴት እንደሚችል በቃ እንዳማረው ወይ ከተማ ወጥቼ ትንሽዬ ኬክ ኬክ አምሮ የነበር ከተማ በወጣ በላ እንደዛ ነበረ ድሮ የምንለው ማለት ነው። እንደው ኬክ አምሮ የነበረ እንደው ምናምን እንል ነበረ። ኬክ በቀላሉ ለልጆቻችን ለራሳችን ቤት ውስጥ እንደዚህ ካለመምቻ እንደዚህ አድርገን ቆንጆ ኬክ መስራት ይቻላል። እንቁላሉን በደንብ አድርጎ ከስኳሩ ጋር መጀመሪያ መምታት ነው። ከዛ ወተታችን ስኳን ስኳራችን እና ቨኒላችን ጨማምረንበት በቃ ይሄው ጓጓላው እስከሚጠፋ ድረስ በማንኪያ ይሄን እኮ እንትን ነው ቢጫው እንትን ነው የብርቱካን ፍቅፋቂ ነው ቫኒላ ማለት ነው በጌበታለሁ። በደንብ አድርገን ማቀላቀል ነው። ሰው እንዳቂሙ ይኖራል። ሰው እንደቤቱ ሰው እንደቤቱ ነው እንጂ እንደ ጎረቤቱ አይኖርም። እና ቪዲዮውን ከወደዳችሁት ደግሞ ላይክ፣ ኮመንት፣ ሰብስክራይብ አድርጉት። አበረታቱኝ እና ኬክ በቀላሉ ቤታችን ውስጥ እንደዚህ ሰርተን ይሆን። በቃ ያው ክሬም ነው የሚመስለው በእንትን የተመታ ነው የሚመስለው። በቃ በትድብም አድርጎ በማንኪያ እያሸን መምታት ና አያስፈልግም። ምንም እንትን የለውም። በጣም የሚያምር እንደዚህ ብሉኝ ብሉኝ ነው የሚለው እና ቪዲዮን ከወደዳችሁት ደግሞ ላይክ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። ማን ምርጥ ኬክ ነው ማሳያችኋለሁ። አሁን ይሄን ጋዜን ቀንሼ በጋዝ ነው የምጋግረው። በከሰል መጋገር ይቻላል። በከሰል ሀገራችን፣ አሁን ከሰል አለ አይደለ? ከሰል አርገን ደስታችንን ቀብተን መጋገር እንችላለን። ለቪዲዮን ከወደዳችሁት ቪዲዮን ከወደዳችሁት ላይክ ኮሜንት ሰብስክራይብ ማድረግ እንዳትረሱ፣ እና አበረታቱኝ። አዲስ ነኝ ጀማሪ ነኝ እና እንደዛ ነው። ያው እንደነገርኳችሁ ተቀላሉ ለልጆቻችሁ፣ ለራሳችሁ ቤት ውስጥ ተሰርታችሁ ሰርታችሁ ተመገቡ። በቃ ግዴታ መምቻ የለኝም ኬክ ለመስራት ምንድን የለኝም አትበሉ። ሰው ባለው ነው በቃ እና ቪዲዮን ከወደዳችሁ ደግሞ ላይክ፣ ኮመንት፣ ሰብስክራይብ አርጎ ቤተሰቦቼ፣ ቤተሰብ አርጎኝ፣ አመሰግናለሁ ስላያችሁኝ። አበረታቱኝ ዎ እግዚአብሔር ይስጥልኝ፣ ስላለያችሁ እግዚአብሔር ይስጥልኝ። አበረታቱኝ፣ አበረታቱኝ። ቀጣይ ደግሞ በመምቻ አርጌ እንዴት አርጌ በኦቨን መጋገር፣ አንድ አይነት ነው፣ ምንም ለውጥ የለው። ግዴታ ሱካሩና መምቻ የሚያስፈልገው ስኳሩና እንቁላሉን ለማዋሀድ ነው። ስኳሩና እንቁላሉን ማዋሀድ በቃ ይኸው ክሬሚ ነው በቃ እና በተረፈ ሰብስክራይብ ማድረግ እንዳትረሱ። ቻው።